ቆም! እንዳትንቀሳቀስ! ረድል እንዳትንቀሳቀስ! ባለበት ተንበርከክ፣ ተንበርከክ! ዝቅ አድርጉታ! እንዴት ነው እሱ ነገር? እሺ

ነገር ግን አደራችሁ፣ ወደዚህ አዙርልኝሽ ከዞርክ፣ ያው እንግዲህ ታፎ ጥሩ ነገር አይወጣም። መኖሯ ይስጥልህ አባቴ። ሙት በዚያ ሁለት ሰዓት መንገድ ስዞር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

ወንዶች ሽመሌ ልጅ ጎብደድ ጎብደድ ስለሌለ ያቃ፣ ስንቱን እንዴት ስንቱን፣ አንድ አስር ገደማ ሆናሉ። አንድ አስር ገደማ ሽመሌን፣ ፎጣዬን፣ እንትን ጋቢን፣ ሳንቲምስ ወሰዱብ። ምን ይሻለናል? ምኑን ተቀመጥኩት

ወዴት እጀርክ ነው? ደህና ወይ?

ቆይ ላስብበት። ትንሽ የማሰብያ ሳስበት። አትፍራ እንጂ አትፍራ፣ በሞትስ አይገሉንም። ይኸውልኝ ነገ ተነገ ወዲያ እየጠበቁ መዝረፍ ስለሚፈልጉ አይገሉንም። እያንገራገሩን ዝም ብሎ ገንዘብ አይገሉንም። ማን እንደ ደፈረኝ ከየት ግድም እንደመጣ አጣርተን አንተ ተከተለ አምላክ